ብላችሁ የፈለጉት ኢቨን ስልክ ቀጥታ ስደውልለት፣ እስቲ አንዳንዴ ይጠራል፣ አንዳንዴ ደግሞ እንደውም ጥሪ አይቀበልም ይላል። አንዳንዴ ደግሞ ስልክ ይነሳል። ይነሳና የስልኩን ባለቤት ፈልጌ ነው፣ የስልኩ ባለቤት የለም፣ ከፈለጉ ደግሞ ድምፄን ብቻ ይሰሙ፣ ይሰሙና ይዘጉታል። ይሄ ማለት ደግሞ ሰይ ታግቷል ወይ ቀብረውታል፣ ገላው ቀብረውታል፣ የሆነ ነገር አድርገውታል። ለምንድነው ህዝብ ዝም የምትሉት? ለምን? ይሄ ነገር እንዲ ሳስበው የሱመያ እጅ አለበት። በቃ አለበት! እንዴ ለምን አስብበት አለው። ሲጀመር አለበት፣ የሱመያ እጅ አለበት። ሲቀጥል ደግሞ ሰይድ ሱመያ ያለችው ቦታ ሁሉ እየሮጠ የሚከተላት የሚፈልጋት። ሱመያ ትናንትና ሼጣን፣ ጂኒ ምናምን ብዬ ሳውራ ነበር አይደለ? አይመስለኝም። እንደዛ ሳይሆን ሱመያ ሽንቷን አጠጥቷል ሰይዱ። ያ ሽንቷን አጠጥቷል ሰይዱ። ሱመያ ሰይድን አሳግተዋለች። እርግጠኛ ነን ሰይድ ታግተዋል በሱመያ። ሱመያ ሰይድን አሳግተዋለች፣ ቅብር ጥሴ ገለመሌ ቀብረውታል፣ እንዲህ አርገውታል፣ ታግቷል፣ አስር ሚሊዮን ተጠይቋል ሲባል የነበረው አዩ፣ ከነ ጓደኛዋ የሌለ ያለ የሌለውን ሲያወሩ የነበሩት አይታችኋል። እስኪ የጓደኛዋንም ንግግር አይተን ወደ ቀጣዩ እንገባለን። ከየመን ወደ ኢትዮጵያ ስትገቢ ወደ ቤተሰቦቹ ጋር ስትሄጂ፣ ምን ልበልሽ በቃ ወደ ባህር ደረስ ስትሄጂ ራሱ ለምና አላልሹ። ምስኪን ገሪ። ዛሬ ደግሞ ደርሶ ተቆርቋሪ ስትሆኚ፣ እሱ ሄዶ እዛ ሲጠፋ፣ ዛሬ ምን እሱ ናስባለሽ ባለሽ አንቺ ማ? እኔ ልነግርሽ የምፈልገው ሰይድን አንድ ነገር አድርገሻል። በቃ ማለት ሰይድን የሆነ ነገር ባታረግ ኖሮ ደርሶ ተቆርቋኝና ተቆርቋሪና አዛኝ አትሆኝም። እኔ ልንገርሽ በቃ በጣም አዘንሽ። እኔ በፍጹም ለሰይድ እንድትሆኛ አይቼሽ አላውቅም። እኔ ልነግርሽ የምፈልገው ማለት ነው ዛሬ ምን ነው ምን ተገኘ? እውነት ሰይድን አንቺ ምን አድርገሻል? ምን አድርገሽ ነው እስኪ ንገሪኝ፣ ምን አስደርገሽ ነው? የሆነ የማታውቂው ነገር ባይኖር ኖሮ ያለው ያደረግሽው ነገር ባይኖር ኖሮ አበደን ሰይድን እና አትይው። የሄደው እናንተ አካባቢ ነው። እውነት ሰይድን አንቺማ የሆነ ነገር አስደርገሻል። እኔ አሰላሙ አሌይኩም ረህመቱላሁ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች ተከታታዮቼ እንዴት ናችሁ? እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። ሁላችሁንም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። ውድ ቤተሰቦቼ እንግዲህ ሰሞኑን ሳይድ ጠፋ በሚል ብዙ አይነት ዝባ ዝንኬ ብዙ አይነት ነገር እያወሩ ነበር ታቃላችሁ ያቺ የፈረደባት ሱመያ እንግዲህ ሱመያ አሳግተሽዋል፣ እርግጠኛ ሆኜ ነው የምናገረው። አሳግተሽዋል፣ በቃ የሆነ ነገር አድርገሽዋል እያሉ ብዙ አይነት ቪዲዮዎችን ሲሰሩ ነበር። አዩማ፣ ጭራሽ በቃ ሰይድ ከሄደችበት ሄደችበት እየሄደ የሚከተላት ሽንቷን አጠጥተዋለች፣ ሽንቷን አጠጥታው ነው እያለች ነው እንግዲህ። አንችም አጠጭው እንግዲህ እንዲቀመጥ ማለት ነው ሽንት ግን ማጠጣት እንደዚህ ሽንት መስተፋቅር ነው እንዴ ጋይስ ንገሩኝ። ሽንት መስተፋቅር ነው አልሙሂም፣ በቃ ሽንቷን አጠጥታው ነው እንዲህ ከተላት ያደረገችው እያለች አዩ፣ እየቀባጠረች ነው ማለት ነው። ግን ይሄን ሁሉ ከዚህ ሁሉ ንግግር ብዙ አይነት ንግግር ካወሩ በኋላ ሱመያንም እንክት ሙልጭ እያረጉ እንደፈለጋቸው እየወጡ ከተናገሩ በኋላ ሳይድ የነበረበትን ቆይታ ሲያስረዳ በንግግራቸው እንዳፈሩ ግልጽ ነው። ቪዲዮውን ላስደምጣችሁ ተከታተሉ። ሳይድ ጠፋ ምናምን ማለታችሁ አይቀርም። ስታይቁኝ ስትፈልጉ ነበረ፣ ስልኮችም ጠፉ። እኔም ከዛ ወደዛ ለመመለስ መንገድ ጠፋብኝ። ገጠር ገጠር ውስጥ ጠፍቼ በዚህ ጋር ሄድ በዚህ ጋር ሄድ እያሉኝ ለመውጣት ስንት ቀን ቆየኝ ማለት ነው። ባህርዳር ሄድኩ። ከባህርዳር ጎንደር ሄድኩኝ ጎንደር ደቡብ ጎንደር ሄድኩ፣ ገጠር ገጠር ውስጥ አዳረስኩ። አቤት ሕዝቡ ሲመች በጣም ደስ ይላል። በዛው አጋጣሚ እንደው ምን የቆየሁት ጣዝማ ማር ፍለጋ ነው። እናውጣላለን ብሎኝ የሆነ ቤት ገብቼ እንድንውጣ። ጣዝማ ጣዝማማር ከመሬት የሚወጣው ነው፣ አታውቂው? እዛ ምርጥ ማር አለ። በቃ እሱን ይጀምር ይቻለው። ለዛ ነው የቆየሁት ማር ለማውጣት ማለት ነው። እንት ከመሬት ሰርተን እንት ተብሎ ነው። በአንድ ቀን አይጠፋም፣ በአንድ ቀን አይወጣም ማሩ ማለት ነው። በጣም ምርጥ ማር ነው እንደዚህ ለሳል እኔ ስለሚያስለኝም በዛው አጋጣሚ አሪፍ ቤት አጋጠመኝና የሰዎቹ ምርጥ ናቸው እናውጣላለን ብሎኝ እንግዲህ እንደሰማችሁት ነው ጋይስ ከኦንላይን የጠፋሁት ስልኬ በአጋጣሚ ጠፋኝ አለ እንደገና ግን ገጠር ውስጥ በቃ ያለው የህዝቡ ምን ያክል ፍቅር እንደሆነ ነበር ሲናገር የነበረው እንግዲህ ገለውታል ቀብረውታል አግተውታል የሽፍታ ነው የተባለበት ቦታ ማለት ነው በቃ የሆነ ነገር እርግጠኛ ሳይሆን አንድ ሰው እርግጠኛ ሆኖ መናገር ምን ያክል እንደሚያሳፍር ማለት ነው ጋይስ። የሆነ በቃ የሆነ እንኳ የሆነ ትንሽ እንኳ ነገር እኮ የለም እርግጠኛ ሆኜ የምናገረው። ሰይድን የሆነ ነገር አድርገሽዋል ስትል ነበር የአዩ ጓደኛ ማለት ነው። እና አዩም እንደዛው በቃ ሰይድ አሳግታዋለች፣ ይሄ የሱመያ እጅ አለ ቤተሰቦቼ እኔ በጣም ነው የተገረምኩት። በቀጨፍ ልቅ እያረጉ እንደዚ አይነት ንግግር ሲናገሩ ማለት ነው። ግን ዛሬ ሰይድን ቪዲዮ አይታችሁት ከሆነ ጎንደር ላይ ምን አይነት ላይፍ ምን አይነት ቆይታ እንደነበረው ሲናገር፣ ምን አይነት ምስኪን ህዝብ በየትኛውም በቃ ገጠር ቦታ ምስኪን ነው፣ ምንም ነገር አያቅም። አልሞሄም ገጠር ላይ የነበረውን ቆይታ ሲናገር በቃ በጣም ደስ የሚል እንደነበረ ማር ፍለጋ ማር እየሰጡኝ ወተት እየሰጡኝ፣ በቃ ሳፈጥር ሲያስፈጥሩኝ ምናምን ጣዝማ ማር አውጥቼ የያዘኝ ሳል ሁሉ ለቀቀኝ ያንን ስጠጣ ምናምን እያለ ነበር። እንግዲህ ጣዝማ የብዙ አይነት መድኃኒት እንደሆነ ታውቃላችሁ ማለት ነው፣ ውድ ቤተሰቦቼ። እንግዲህ እነ ቦኒና አዩም እንግዲህ አፍረዋል በንግግራቸው ማለት ይቻላል ማለቴ ሱመያን እንደዛ ሲወርዱባት የሆነ ነገር አስደርገሸዋል፣ የሆነ ነገር በቃ ሱመያ በቃ ሰይድን አሁን ላይ ቢጣሉም ቢከፋፉም አሁን ላይ እንደዚህ ከሀገር ሀገር ታዙረው እንጂ በልጆቹ አባት ላይ ምንም አይነት መጥፎ ነገር እንደማትመኝ ይሄ ግልጽ ነው። የልጆቹ አባት ነው። ምንም አይነት መጥፎ ነገር አትሰራም፣ ክፉን አትመኝም። እሷም ብላለች ክፉ ነገር አይንካቢ ለልጆቹ ይኖርላቸው ብላለች። እና ደግሞ ብዙ ባለ ውለታዬ ነው ሰይድ። ብዙ ነገር አድርጎልኛል፣ ብዙ ባለ ውለታዬ ነው ብላለች ሱመያ። እንደዚህ በልቶ ካጅ አይደለችም ልክ እንዳዩ ወደ ጎንደር ስለሄደ ገና ለገናው ይጠፋል፣ ከጠፋ ቤኪራይ ማን ይከፍልልኛል የምትል ሴት አይደለችም። አሁን ላይ አብረን ባንሆንም በሱ ቢከፋኝም ለእኔ ባለ ውለታዬ ነው፣ ብዙ ነገር አድርጎልኛል ሳይድ፣ የልጆች አባት ነው ክፉ ነገር አይንካው ነው ያለችው። ቪዲዮን አዳምጣችሁ ይሆናል ብዬ አስባለሁ እና ዘመብላችሁ አፋችሁ እንዳመጣ እያወራችሁ በኋላ በራስ ንግግር ከማፈር ይልቅ አገናዝቡ። የሆነ ትንሽ እንኳ የሆነ እንኳ ምናልባት ሊሆን ይችላል የሚል እኮ ነገር ሰው ያወራል። ጭራሽ በቃ የሆነ ነገር በቃ እርግጠኛ ሆኜ ነው የምናገረው። የሆነ ነገር አስደርገሸዋል። ቡኒማ በቃ እሷ ባሰጅ የሆነ ነገር ሰኢድን አስደርገሸዋል። እያለች ነበር ስትናገር የነበረው። ቀዝቀዝ በሉ የምር የሆነ በቃ ብቻ አላቅም። እኔ ሱመያ መቼም ቢሆን ለልጆቹ አባት መጥፎ ነገር የምትመኝ ሴት ናት ብዬ አላስብም። አስተዋይ ናት፣ ደግ ናት። ሀቂቃ እና ውድ ቤተሰቦቼ እንግዲህ ሳይድ ሲያወራቸው እንደውም አንድ ቪዲዮ ላስገባላችሁ። እንደውም አንድ ቤትማ ቆንጆ ልጅ ነበረች ቤታቸው ውስጥ እንዴ ሉጣ ይዛት ሄዳለሁ ወደ ከተማ ብሎኝ፣ አይ አይደለም፣ ቆይ እሷ ሚስት ናት። ከሄድክ ይዛት ሄዳለሁ አሉኝ ገጠር። ወይኔ ገጠር ህዝብ ማለት ምን ማለት ነው? አይ ቆይ እስኪ ምን ማለት ሚስት፣ እኔ ሚስት የፈለጋ ነው። እና አካል ቤት እና አካል ቤት ስል ለካስ አንተ ችግር ላይ ሆነ። ቆንጆ ሴት አያለ ያረፍኩበት። ወይኔ ስታምር፣ አርባ ሽንሽል ለብሳ ቀሚስ ለብሳ እኔ ልጅቷ ጸበያ ምግብ ስታቀርብ ልምስል፣ ከእዛ ቤት እንደት ልውጣ? መጀመሪያ እሱ ሞያን ፍለጋ ትዞርያለህ፣ አሁን ደግሞ ጭራሽ ጣዝማ ማር እና ስለ ቆንጆ ልጅ ይዘህልኝ ትመጣለህ። ይሁን እኮ ገና አላመጣሁም፣ እመለሳለሁ። እዛ መመለስ አይቀርም፣ እዛማ ማሩም፣ ሁሉም ነገር አለ። የሆነች ቆንጆ ልጅ አይቼ በቃ አቤት ስታምር ምናምን ሲላት እንደው ቦጋለች። በጣም ተናደደች ማለት ነው። አዩ አዩ ታይ በሱመያ ላይ ገብተሽ ሱመያ ቀንታ ነው ምናምን እያላችሁ ሱመያን ትናገር አላችሁ። አንቺ ለራስሽ እንደዚህ እየተንጨረጨርሽ ምን ያክል እንደሚያንጨረጭር እያወቅሽ ማለት ነው። እና በሱመያ ላይ ምንም የሚፈረድ ነገር የለም። የኔ ወዳላህ ይጠብቃት፣ ባለችበት ቦታ ፈጣሪ ክፉዋን ያርቀው፣ ከነ ልጆቿ ደስታዋን ያሳየን እንግዲህ ዛ ሰሞኑን ስለ ሰሂድ ብዙ ሲጨበጨባል ነበር። ዘሮ ቡኒም እንግዲህ ቀደም ቀደም ማለት መጨረሻው ጥሩ አይደለም። ስለዚህ ረጋ በይ፣ ሰከን በይ፣ ሰከን በይ አንቺ መሰል ሽጣውንት ማለት ነው። እና ምንም አዩ ጓደኛ ሽብትሆንም በዚህ ልክ ጭፍልቅ እያረጉ መናገር ልክ አይደለምና ረጋ በይ ነምለው እናውድ። ቤተሰቦቼ ሱመያን ባለችበት አላህ ይጠብቃት። ሰሂድም እንኳን ደህና መጣ በሰላም ስላየን ደስ ብሎኛል። እኔ ለራሴ በሰላም ስላየሁት ደስ ብሎኛል ሐቂቃ። ዛሬ የመጣሁበት ቪዲዮ ይህን ይመስላል ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ ሸር እያደርጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። ደስ የሚል አክባሪ ያሰማን። እሱ ባለች በሰላም ትሁን። በሌላ ቆይታ እስከምንገናኝ ቸር ያቆየን። ቻው